ሰላም ጤና ይስጥልን ተመልካቾቻችን፣ የሰዓቱን ዜናዎች ይዘን ቀርበናል። ከሀገር ውስጥ እንዲሁም ከውጭ ያገኘናቸው መረጃዎቻችንን እያደረስናችሁ በቆይታችን አብረናችሁን ዘልቃለን። ዜናዎችን እየመራው እኔ ቅድስ ደጀኔ ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያቸው የምቆይ ይሆናል። የምናስቀድመውም የሀገር ውስጥ መረጃን ነው። በማህበራዊ ሚዲያ ላይ ግጭት ቀስቃሽ የጥላቻ እንዲሁም ሀሰተኛ መረጃዎችን ሲያሰራጩ ነበሩ የተባሉት ዳኛ በእስራት ተቀጡ። በምስራቅ ባሌ ዞን የሰዊና ወረዳ ፍርድ ቤት ረዳት ዳኛ የሆኑት በማህበራዊ ሚዲያ ገጻቸው ላይ ግጭት ቀስቃሽ ሀሰተኛ መረጃ በማሰራጨታቸው በቁጥጥር ስር ውለው ነበር። የራይት ወረዳ ፖሊስ ኮሚኒኬሽን ጽህፈት ቤት መግለጫ እንዳመለከተው የሰዊና ወረዳ ፍርድ ቤት ረዳት ዳኛ የሆኑት ዳኛ አህመድ ከማሎ በወረዳው ፍርድ በረዳት ዳኝነት እያገለገሉ እያለ በከፈቱት የማህበራዊ ሚዲያ ገጻቸው ላይ ግጭት ቀስቃሽ የጥላቻና ሀሰተኛ መረጃዎችን በማሰራጨት በቁጥጥር ስር ውለው ምርመራ ተጣርቶባቸው በእስራት መቀጣታቸውን ብስራት ሬዲዮ ሰምተዋል። ረዳት ዳኛው በማብራሪያ ሚዲያ ገጽ ከአንድ የህግ ባለሙያ በማይጠበቅ መንገድ በህብረተሰቡ ውስጥ ጥርጣሬና ውዝግብ በመፍጠር በተዛባ የጥላቻ አሰተኛ መረጃዎች ህብረተሰቡን በማሸበር ከአንድ የህግ ባለሙያ የማይጠበቅ ተግባር ሲፈጽሙ እንደነበር የአቃቤ ህግ ክስ አመላክቷል። የአቃቤ ህግ የክስ መዝገብ ረዳት ዳኛው በማህበረሰብ መካከል አለመተማመንና ጥላቻን በመፍጠር ግጭት በማስነሳት ለመከላከል የወጣውን አዋጅ ቁጥር 1185 ህዝባር 2017 ንዑስ አንቀጽ 7ና 5ን በመጥቀስ ክስ የመሰረተ መሆኑ ተገልጿል። በአቃቤ ህግ የተመሰረተውን ክስ ሲከታተል የቆየ የሚታየው የጊኒር ወረዳ ፍርድ ቤት ሚያዝያ 21 ቀን 2017 ዓም በዋለው ችሎት ረዳ ዳኛ አህመድ ከማሎ በተጠቀሰባቸው የህግ አንቀጽ ሙሉ በሙሉ ጥፋተኛ ሆነው በመገኘታቸው በሶስት ዓመት እስራት እንዲቀጡ የተወሰነባቸው መሆኑን ብስራት ሬዲዮ ከራይት ወረዳ ፖሊስ ኮሚኒሽን ያገኘው መረጃ አመላክቷል። ዘገባው የኤደን ሽመልስ ነው። ከዝዋይ ማረሚያ ቤት ለስራ የተሰጠውን የጦር መሳሪያ ይዞ የተሰወረው የማረሚያ ቤት ፖሊስ አባል ቤኒሻንጉል ክልል ተይዞ ቅጣት ተላለፈበት። በፌዴራል ማረሚያ ቤት ኮሚሽን ዝዋይ ማረሚያ ማዕከል አባል የነበረው ለስራ የተሰጠውን የጦር መሳሪያ ይዞ የኮበለለ የማረሚያ ፖሊስ አባል በፍርድ ቤት ውሳኔ የእስራትና የገንዘብ ቅጣት እንደተወሰነበት በፌዴራል ማረሚያ ቤት ኮሚሽን አስታውቋል። ኮንስታብል ዋሲ ሁንፃ ያንዳርጌ መጋቢት 29 ቀን 2014 ዓ ም በዝዋይ ማረሚያ ማዕከል የ24 ሰዓት ስራ ገቢ ሆኖ ለስራ ፈርሞ ክላሽንኮቭ ጠመንጃ ከ30 ጥይት ጋር ካወጣ በኋላ ከሌሊቱ 10 ሰዓት ከ30 ላይ መኮብለሉን የኮሚሽኑ የህዝብ ግንኙነት ዋና ዳይሬክተር አቶ ገረማ እያሉ ለብስራት ሬዲዮና ቴሌቪዥን ተናግረዋል። ፖሊሲኑም በህግ ሲፈለግ ቆይቶ በተደረገበት ጠንካራ ክትትልም በቤንሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ በግልገል በለስ ከተማ ነሐሴ 12 ቀን 2016 ዓ ም በህግ ቁጥጥር ስር ውሎ አስፈላጊው መረጃ ሲጣራበት ቆይቷል። ጉዳዩን የያዘው የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት ሚያዝያ 21 ቀን 2017 ዓ ም በኋለው ችሎት በወንጀለኛ መግጫ ቁጥር 57226 ጥፋተኛ ሆኖ በመገኘቱም የሶስት ዓመት ከሰባት ወርና የሁለት ሺህ ብር ቅጣትና ውሳኔ ተላልፎበታል። ዘገባው የትዕግስት ላቀው ነው። የጸጥታ ችግርን ተከትሎ ባለፉት ዘጠኝ ወራት በአማራ ክልል ለሚገኙ ተንቀሳቃሽ ቅርሶች በቂ ጥገና ሳይደረግ መቅረቱ ተነገረም። በ2017 በጀት አመት ዘጠኝ ወራት በአማራ ክልል ለሚገኙ የተለያዩ ቅርሶች የጉዳት መጠን ልየታና የጥገና ስራ ለማከናወን የሚያስችሉ የክትትል ስራዎች መሰራታቸውን የክልሉ ባህልና ቱሪዝም ቢሮ አስታውቋል። የቢሮ የሕዝብ ግንኙነት ኃላፊ የሆኑት አቶ አበበን ቢያለ ለብስራት ሬዲዮ እንደገለጹት ባለፉት ዘጠኝ ወራት ለ699 ተንቀሳቃሽ ቅርሶች የጥገና ስራት ለመስራት ታቅዱ ነበር። በዚህ መሰረትም ለ425 ተንቀሳቃሽ ቅርሶች የጥገና ስራ መሰራቱን አቶ አበበ ገልጸው በዚህም ከተያዘው እቅድ አንጻር 84 በመቶ አፈጻጸም ማስመዝገብ ተችሏል ብለዋል። እንደዚሁም ከ በጀት አመቱ እቅድ አንጻር ሲታይ የጥገና ስራውን 429 በመቶ ማድረስ ተችሏል ብለዋል። በዋግምራ ብሔራዊ ዞን፣ በአዊ ብሔራዊ ዞን፣ በምዕራብ በሰሜን ና በደቡብ ጎንደር፣ በሰሜን ወሎ ሰሜን ሸዋን ጨምሮ በሌሎች ዞኖች ለሚገኙም ተንቀሳቃሽ ቅርሶች የጥገና ስራ ተከናውኗል። ምንም እንኳን በዘጠኝ ወራት ጊዜ ውስጥ ጥሩ ሊባል የሚችል አፈጻጸም ማስመዝገብ ቢቻልም ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ግን የተከናወነው የጥገና ስራ በ322 ቅርሶች እንዲሁም በ78 በመቶም ያነሰ እንደሆነ ተገልጿል። ይህ የሆነው በክልሉ ባለው የጸጥታ ችግር ሳቢያ እንደሆነ የተገለ የገለጸም ሲሆን ባለሙያዎች እንደ ልባቸው ከቦታ ወደ ቦታ ተንቀሳቅሰው ስራቸው ለማከናወን አስቸጋሪም እንዳደረገባቸው ተጠቅሷል። አሁን ደግሞ የምናልፈው ከውጭ ወዳገኘናቸው መረጃዎቻችን ነው። የሚሆነውም የርዕሰ ሊቃነ ጳጳሳት ፍራንሲስ ተሽከርካሪ በጋዛ ውስጥ ተንቀሳቃሽ ክሊኒክ ሆኖ ያገለግላል ተባለም። ፍራንሲስ እንደ አውሮፓውያን አቆጣጠር በ2014 ዌስት ባንክን በጎበኙበት ወቅት የተጠቀሙበትን ተሽከርካሪ በጋዛ ሰርጥ የፍልስጤም ሕፃናትን ለማከም ወደ ተንቀሳቃሽ የጤና ክሊኒክ ለመቀየር ጥረት መጀመሩን ኒውዮርክ ፖስት አስነብበዋል። ተሽከርካሪው የታመሙና የቆሰሉ የፍልስጤም ሕፃናትን በጋዛ ሰርጥ ለማከም ወደ ተንቀሳቃሽ የጤና ክሊኒክ እየተቀየረ ነው። ይህ ተነሳሽነትም ርዕሰ ሊቃነ ጳጳሳት ፍራንሲስ ከመሞታቸው በፊት ባሉት ወራት ውስጥ የባረኩትና ይሁንታቸውን የሰጡት ነውም ተብሏል። ተንቀሳቃሽ ክሊኒኩ በጋዛ ውስጥ የተወሰኑ ፍልስ ፍልስጤማውያንን ብቻ የሚያገለግል ቢሆንም የርዕሰ ሊቃነ ጳጳሳት ፍራንሲስ ግላዊ ተሳትፎና በእስራኤልና በሀማስ መካከል በተነሳውና ከ18 ወራት በላይ በዘለቀው ጦርነት ውስጥ ለተያዙ ፍልስጤማውያን ሲቪሎች ያላቸውን ቁርጠኝነት ያንጸባርቃል ተብሎለታል። የፖፕ ፍራንሲስ ተሽከርካሪ ወደ ተንቀሳቃሽ ክሊኒክነት መቀየሩ ሊቀ ጳጳሱ ከሞቱ በኋላም በጋዛ ውስጥ የሚደርሰውን የህጻናት ስቃይ እንደሚያሳስባቸውም የሚያሳይ ተጨባጭ ምልክት ነው ሲሉም የስዊድን ብፁዕ ካርዲናል አንደርደር አርቦሬልስ ተናግረዋል። የኢትዮጵያ ጳጳሱ ተሽከርካሪ አሁን ያለው ገጽታ ከመያዙም በፊትም መደበኛ ሚትስቡሺ ተሽከርካሪ የነበረም ሲሆን ፖፕ ፍራንሲስ ወደ ቤተልሄም ለማቅናት ባቀዱበት በ14 የፍልስጤም አስተዳደር ፕሬዚደንት የነበሩት ከማሐሙድ አባስ ለጳጳሱ የተለገሰ ነው። የሩሲያ ሰላዮች ከዘጠኝ ዓመታት በፊት በእንግሊዝ ፓርላማ ዝግጅት ላይ ተገኝተው ነበር ተባልም። ለሩሲያ በመሰለል ወንጀል የተፈረደባቸው ሶስት ቡልጋራውያን ቀደም ሲል በዌስት ሚኒስትር ቤተ መንግስት በተደረገ ዝግጅት ላይ መገኘታቸውን አንድ ዘገባ አረጋግጠዋል። በግንቦት 216 በኮሚቴ ክፍል ውስጥ በብሬክሲት ላይ ክርክር ሲደረግ ኦርሊን ሩሴቭ፣ ቢሰር ድዛምብዞቭ እና ካትሪን ኢቫኖቫ የተባሉ ሶስት ሰላዮች ተገኝተዋል። በማህበራዊ ሚዲያ ላይ የተለጠፉትና የተገኙት ፎቶግራፎች ሰላዮቹ የአውሮፓ ፖለቲካ ፓርቲ ተወካዮች ሆነውም ቀርበዋል። የፓርላማ ቃል አቀባይ ፓርላማ የህዝብ ህንጻ ቢሆንም የጸጥታ ሂደቶች ግን ጠንካራ ናቸው ብለዋል። ኦርሊን ሩሴቭን በዝግጅቱ ላይ ከሚታዩ ሰዎች መካከል መሆኑም ተረጋግጧል። የድዛም ባዞቭን ተሳትፎ ለማረጋገጥ በጊዜ ተነሱ ፎቶግራፎች በአይነት ተገምግሟል። ኢቫኖቫ በፎቶግራፎች ላይም እንደሚታየው በሰዎች ዝርዝር ላይ ይታያል። ክፍሉን ለዝግጅቱ ለመጠቀም ስፖንሰር የተደረገው በቀድሞ የዌስት ሃም የህዝብ ተወካዮች ምክር ቤት አባል ሌም ብራውን ነው። አሁን ላይ በጠቅላይ ሚኒስትር ሰር ኬር ስታርመር ሹመትም ተሰጥቷታል። የሲልቨርታውን ነዋሪ የሆኑት ባሮንስ ብራውን እንደገለጹት ስለ ዝግጅቱ ምንም አይነት እዝታ እንደሌለ ትና ሶስቱን ግለሰቦች አግኝቻቸዋለሁ ወይም አነጋግሬያቸዋለሁ የሚለውን አላስታውስም ብላለች። በዝግጅቱ አዘጋጆችም ሆነ በተሰብሳቢዎች በኩል ምንም አይነት ጥፋት የለም የሚል አስተያየትም ሰጥታለች። የወግ አጥባቂ ፓርቲ መሪ የነበሩት ሰር አይን ዱንካን ስሚዝ ወደ ፓርላማው ህንፃ የገባው ሌላ ሰው ስለመኖሩም በሚገባ መመርመር አለበት ብለዋል። ፓርላማ ውስጥ ምን እየተካሄደ እንዳለ መመርመር አለበት ሲሉ አክለዋል። መግባትና መውጣት በጣም ቀላል ነው። በዚያ ህንጻ ውስጥ ካልተጠነቀቅን ወደ ቢሮ ለመግባት፣ ለመገናኘት፣ ለማየትና ወደ ቢሮ የመግባት እድል ያገኛሉ ሲሉ ተደምጠ ተቀምጠዋል የፓርላማ ቃል አቀባይ ፓርላማ የህዝብ ህንፃ ነው፣ እናም በሺዎች የሚቆጠሩ ሰዎች በየሳምንቱ ወደ ውስጥ እንዲገቡና እንዲጎበኛቸው ሁኔታዎችን እናመቻቻለን ሲሉ ለማስተባበል ሞክረዋል። ተመልካቾቻችን የተለያዩ መረጃዎችን እያደረስናቸው፣ አሁንም አብራናቸው ቆይታ እያደረግን ነው የምንገኘው። በመጨረሻም ደግሞ አንድ ፈገግ ወደሚያሰኝ አስገራሚ መረጃ እስኪ እናሳልፋቸው። የእሳት አደጋ ሰራተኞች አድናቂ ነው የተባለው ግለሰብ የእሳት አደጋ ሰራተኞቹን ለማየት ሲል ቤቱን አቃጠለም። ነዋሪነቱ በዩናይትድ ኪንግዳም ውስጥ የሆነው ግለሰቡ የሚያደንቃቸውን የእሳት አደጋ ሰራተኞች ለማግኘት ሲል የገዛ ቤቱን በእሳት ማቃጠሉ ተሰምቷል። ጄምስ ብራውን በመባል የሚታወቀው ግለሰቡ የ26 ዓመት ወጣት ሲሆን በዩኬ ኖርቲምበርላንድ ነዋሪ ነው። ታዲያ ግለሰቡን የሚያውቁት ሰዎች ለእሳት አደጋ ሰራተኞች ልዩ ፍቅር አለው ሲሉ የሚደመጡም ሲሆን፣ ይኸው ልዩ ፍቅሩ የስነ ልቦና ባለሙያዎች ልክፍት ተብሎ ሊገለጽ የሚችል እንደሆነ ይናገራሉ። ብዙን ጊዜ ተመሳሳይ ልክፍት ያለባቸው ሰዎች የእሳት አደጋ ሰራተኛ ለመሆን የሚወ ስኑ ቢሆንም ጄምስ ግን ይህንን ማድረግ አልቻልም። ስለዚህ ከውጭ ሆኖ የእሳት አደጋ ሰራተኞች ማድነቅ ስራዬ ብሎም ተያያዘው። በዚህም በተደጋጋሚ ሰበብ እየፈጠረ አካባቢ ወደሚገኘው የእሳት አደጋ ዲፓርትመንት ይደውል ጀመር። ነገር ግን በዚህ መቀጠል ሳይችል ይቀራል። ከጊዜ ሂደት በኋላም ሌላ አዲስ ሀሳብ ይዞም ብቅ ይላል። ይህ አዲሱ ሀሳቡም የገዛ ቤቱም በእሳት በማያያዝ የእሳት አደጋ ሰራተኞቹ መጥተው እሳቱን ሲያጠፉ ለመመልከት ይሞክራል። በዚህ መሰረትም በአንድ ከሰዓት የእሳት አደጋ ሰራተኞች በደረሳቸው ጥሪ መሰረትም ያጋጠመ የእሳት አደጋ ለማጥፋት ወደ ጄምስ ቤት ያቀናሉ። ነገር ግን በኤሌክትሪክ ችግር ምክንያት ተነሳ የተባለው እሳት ይህን የሚባል አደጋ የሚያደርስ ሆኖ ሳያገኙት ይቀራሉ። በዚህም ያገኙትን አጥፍተው ይመለሳሉ። ነገር ግን ጄምስ ብዙም ሳይቆይ ከዘጠና ደቂቃዎች በኋላ መልሶ በመደወል ሌላ የእሳት አደጋ እንዳጋጠመው ያሳውቃቸዋል። በቀጥታም የእሳት አደጋ ሰራተኞቹ ወደ ቦታው በማቅናት ያጋጠማቸውን መለስተኛ የእሳት አደጋ ይጠፋሉ። የእሳቱ መንስኤ በድጋሚ ሲጠይቁትም የኤሌክትሪክ ችግር እንደሆነ ያስረዳቸዋል። ነገር ግን የምክንያት ተቀባይነት አልነበረውም። ምክንያቱም ደግሞ የእሳት አደጋ ሰራተኞቹ የመጀመሪያውን እሳት ለማጥፋት በመጡበት ወቅት የእሳት አደጋው እንዳይባባስ በማለት ወደ ጄምስ ቤት የሚገባው የኤሌክትሪክ መስመርን አቋርጠው ስለነበር ነው። በዚህም ሆነ ብሎ የእሳት አደጋም እንዲነሳ በማድረግ ይከሱታል። ጄምስም በዚህ ተከሶ ፍርድ ቤት ይቀርባል። ለፍርድ ቤቱም የእሳት አደጋ ሰራተኞቹን ለማየትና ለማግኘት በማለትም እንዳደረገ ይገልጽላቸዋል። በዚህም ዳኛው የሕዝብና የመንግስት ሀብት በማባከንና ሆነ ብለ እሳት በማስነሳ ድርጊቶች ጥፋተኛ ነው በማለት ለ150 ሰዓታት የነጻ አገልግሎት እንዲሰጥ፣ ይህን ሳያደርግ ከቀረ ደግሞ በስምንት ወር እስራት እንዲቀጣ የፍርድ ውሳኔ ሰጥተዋል። ለእሳቱ የያዝናቸው ዜናዎቻችን እንግዲህ የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገናችሁ እናመሰግናለን። ለሁላችሁም በያላችሁበት መልካሙን እየተመኘን እንሰናበታችኋለን። ሰላም ሁኑ።